ትዳርን ስኬታማ ከማያደርጉ ነገሮች ወይም መንስኤዎች ውስጥ አንዱን ለመጥቀስ ፈልጋለሁ። ያም ምንድን ነው የሚባለው? እንትን ነው፣ ይሄ ቀሪን የሚባለው ማለት ነው። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድ የኢትዮ የመን የባህል ሕክምና ማዕከል ተከታታዮቻችን ዛሬ የማቀርብላችሁ ምንድን ነው፣ ትዳርን ስኬታማ ከማያደርጉ ነገሮች ወይም መንስኤዎች ውስጥ አንዱን ለመጥቀስ ፈልጋለሁ። ያ ምንድን ነው የሚባለው? እንትን ነው። ይሄ ቀሪን የሚባለው ማለት ነው። ቀሪኑ ሚነል ጂን የሚባለው ምንድን ነው? አብራደግ ጂን ማለት ነው። ወይንም አብራደግ መንፈስ ነው የሚሉት። ብዙ ጊዜ ያ ምንድን ነው? ብዙ ጊዜ አብሮ ያድጋል። አብሮ ካደገ በኋላ ምንድን ነው? የማግባት ሁኔታዎች ይከሰታሉ። አንዳንድ እህቶቻችን ላይ ወይንም ደግሞ አንዳንድ ወንድሞቻችን ላይ የሚከሰቱ ነገሮች ናቸው። በአብዛኛው የሚከሰቱት ሴት እህቶቻችን ላይ ናቸው የሚከሰቱት። ይሄ ቀሪን የሚባለው ምንድነው? አብሮ ያድጋል። ካደገ በኋላ ምንድነው? አብሮ አደግ መንፈስ ማለት ነው። አብሮ ያድጋል። ካደገ በኋላ ለሌላ አሳልፌ ያልሰጣትን በሚል የማግባት ሁኔታ ነው የሚያሳየው። የማግባት ሁኔታ ያሳየ ማለት ምንድነው? ኖርማሊ በህልማቸው እየመጣ ይረብሻቸዋል። አብሮ የመተኛትም ሁኔታ ያያሉ፣ ይታገላቸዋል። እነሱም ደግሞ ያንን የሚታገላቸውን አካል ደግሞ ለማስለቀቅ ወይንም ደግሞ ከዛ ለመራቅ የሚያደርጉት ትግል አለ። ይሄ ብዙ ጊዜ የሚከሰቱ ነገሮች ናቸው። ብዙ ተከታታይም ሆኖ ይከሰታል። በተወሰነ ጊዜ ድረስ ይመጣል። ከዛ በኋላ ደግሞ ይጠፋል፣ ለተወሰነ ጊዜ ይጠፋል። ጠፋ ብሎ ማለት ግን ጋብቻውን ፈርሷል ማለት አይደለም። የጋብቻ መፍረስን አያሳይም። ያ በሚሆንበት ጊዜ ምንድን ነው? ይሄ እጀሰብ አይደለም ወይም ደግሞ በሴሕር ወይም በመተት አማካኝነት እንዳታገባ የተደረገ የስራ ወይም ደግሞ እጀሰብ የምንለው ሳይሆን ይሄ ምንድን ነው? ኖርማሊ፣ አብሮ ከአንድ ሰው ጋር ወይም ደግሞ ከሴቷ ወይም ደግሞ ከወንድ ጋር አብሮ የሚያድግ የጅን ዘር ነው። ቀሪን እንለዋለን እና በዛ ሰዓት ምንድነው፣ ሴቶች ምንም ነገር ሳይጎድላቸው ምንም ምክንያት ሳይኖራቸው ትዳርን ይጠላሉ፣ ማግባትንም አይፈልጉም። ትዳር ሲባል ፍራቻ ይኖራቸዋል። ትዳር ሲባል እንደ ትልቅ እስር ቤት አድርገው የሚታያቸው እህት ወንድሞቻችን አሉ። ሁሉ ነገር ተሟልቶላቸው እያሉ እስፔሻሊ አሁን ወንዶች ማግባት እየቻሉ ገንዘብ እያላቸው ዱኒያ ሁሉ ነገር ተሟልቶ እያለ የማያገቡበት ምክንያት አለ ምንድን ነው ሲባሉ ምንም ምክንያት የሚያመጡት ነገር የለም። ፍራቻ አለ፣ ለማግባት ይፈራሉ፣ ይከለከላቸዋል። ሴቷንም ደግሞ እንደዚሁ ማለት ነው ያ በቃ ሌላ ዓለም በቃ የስቃይ ዓለም የእስር ቤት ዓለም የመጥፎ ዓለም አድርጎ ነው ቀርጾ የሚያሳያት ማለት ነው። ይህ በሚሆንበት ምንድን ነው ቤተሰብ ይጨነቃል። እሷም ላይ ጫና የማሳደር ሁኔታዎች ሊመጣሉ። ለምንድን ነው ማታገቢው? ያንችን ወግ ማድረግ ማየት መቻል አለብን ከመሞታችን በፊት፣ ያንችን ልጆች አይተን ወግ ማድረግሽን ማየት እንፈልጋለን የሚል ጎጎት ይኖረዋል ብዙ ቤተሰብ ማለት ነው። ያ በሚሆንበት ጊዜ ተገዳ በግድ ልታገባ ትችላለች፣ ግን ጋብቻው የሚቆይ ነገር አይሆንም። ጋብቻው የሚቆይ ነገር አይሆንም። ድልብ ባለሰልግ ተጋብተው በሳምንቱ ተፋቶ የሚባል ነገርም ይሰማል እኮ። ይሄ የሚሆንበት ምንድን ነው? መጀመሪያ እነሱ ተይዘዋል። ሌላ ነው ይዟቸው ያለው ማለት ነው። ስለዚህ እነሱን ለትዳር ስኬታማ አያደርጋቸውም። ወደ ትዳር ሕይወት ፊታቸውንም እንዲያዞሩም አያደርጋቸውም። አይድል ዝም ብሎ እንዲኖሩም ያደርጋቸዋል ማለት ነው። ኢቨን ቢያገቡም ራሱ የመውለድ ቻንስ የላቸውም። ሙሉ ለሙሉ በሩንም ስለሚዘጋ ማለት ነው። ኢቭን አንዳንድ እህቶቻችን ይመጣሉ፣ የኔ ማዕከል ላይ ይመጣሉ፣ ኢትዮ የመን የባህል ህክምና ማዕከል ላይ ይመጣሉ፣ መጠው ያማክሩኛል። ለምንድን ነው ይሄ ነገር የሚሆነው? ብዙ ጥያቄ አለ። ግንጫፍ ሲደርስ ፌል ያደርጋል። ሲሄዱ ወንዶች እራሱ ሲሄዱ የሄዱበት ምክንያት ወይም የፈረሰበት ምክንያት ወይንም ደግሞ የተዉበትን ምክንያት እራሱ አይነግሩንም ይላሉ። ይሄ የሚሆነው በእነሱ አማካኝነት ነው። እንዲሁም ደግሞ ምንድን ነው የሚያደርጉት ሁሉ ነገር ከቤተሰብ ጋር ይጨርሳሉ። ፋይናሌ ጥሩ ደረጃ ላይ ደረሰ ሲባል ተመልሶ ፌል ያደርጋል። ወይንም ደግሞ በሴቷ በኩል በራሷ በኩል ታፈርሰዋለች። ያንን ነገር አክሴፕት አታደርገውም። የተወሰነ ስቴፕ ከሄደች በኋላ ነገሮችን ብሎክ የማድረግ ነገሮችን የመዝጋት ሁኔታ ነው የሚከሰተው፣ ሁኔታ ማለት ነው። ሶ ይሄ ምንድን ነው? ያው በተለምዶ አይነ ጥላም ይሉታል። ወይንም ደግሞ በተለምዶ ምን ይሉታል? ገርግር ይዟታል ይባላል። ያው ገርግር ብሎ ማለት ምንድን ነው? ወደ መልካም ነገር የመገርገር ወይንም መልካም ነገርን የመከልከል ሁኔታ በሚከሰትበት ጊዜ ይሄ ገርግር ነው፣ ይሄ አይነ ጥላ ነው። ይሄ የራሱን የሆነ ስያሜ የመስጠት ሁኔታ ያለው ይሄ ኢንጀነራል ከቀሪን ጋር ወይንም ደግሞ ከአብሮ አደግ መንፈስ ወይም እርኩስ መንፈስ ጋር የተያዙ እንትኖች አሉ። መልካም መንፈስ አለ። እነዛ መልካም መንፈስ በመልካም እንጂ በመጥፎ ነገር አያዙም። እነዛ ሲሆኑ ያው የእሷ ደስታ የእነሱ ደስታ ነው የሚሆነው ነገር ግን፣ በዚህ በኩል በሚታይበት ጊዜ ደግሞ ይሄ አይነት ሁኔታዎች አሉ። እነዚህ ነገሮች ናቸው ትዳርን ሞር ብሎክ የሚያደርጉት ትዳርን የሚከለክሉት እነሱ በሚሆኑበት ጊዜ ነው። እንዲሁም ደግሞ ማጸን ላይ በመቀመጥ የተለያየ ህመም ስሜትን ሊያመጡባቸው ይችላሉ። የተለያየ ህመም ምንም ነገር የማያውቁ ወይንም ደግሞ ትዳር ህይወት ውስጥ ያልገቡ በኢንፌክሽን በጣም የሚቸገሩ እህቶቻችን አሉ። እነዛ ደግሞ ህክምና ቦታ ላይ ይሄዳሉ። አንቲ ኢንፌክሽን የሆኑ መድኃኒቶችን ብዙ ሰፖዚተሪም ሆነ ሌሎች ሌሎች መድኃኒቶችም ይሰጧቸዋል። እነዛን ወስደው ሪከቨር አያደርጉም። መርፌም ይወጋሉ። ምን ይላሉ? ያንን ሁሉ ወስደው ያ ነገር ኦቨርካም አይሆንም። ለምን? ትክክለኛ የተፈጥሮ ከኢንፌክሽን ጋር የተያዘ በሽታ በሚሆንበት ጊዜ ዘ ራይት ትሪትመንት ወይም ድረግ ኦፍ ቾይዝ የተመረጠ መድኃኒት በሚወስዱበት ጊዜ ያ ነገር ሙሉ ለሙሉ ይጠፋል፣ ሙሉ ለሙሉ ይወገዳል። ግን ከነዚህ ጋር የተያዘ በሚሆንበት ጊዜ ከዚህ ከጅን ጋር በተያዘ በሚሆንበት ጊዜ ምንድነው ያ ነገር አልቬትድ አይሆንም፣ ወይም ደግሞ ኩሬቲቭ አስፔክት የለውም። ትክክለኛውን ህክምና እስካላገኘ ድረስ ያ ነገር የሚወገድ ነገር አይደለም። እና ያ ኢንፌክሽንም ራሱ ኦቨርካም አይሆንም። ለምን? የተለያየ መድኃኒት ይወስዳሉ፣ ምንም ነገር አይሻላቸውም በዛ በኩል በሚሄዱበት ጊዜ። ይሄ ራሱን የቻለ ስፒሪቹዋል የሆነ አስፔክት ነው ያለው። ስለዚህ ይሄ በሚከሰትበት ጊዜ ትክክለኛውን ህክምና ወይም ትክክለኛውን መፍትሄ ወደሚያገኙበት ቦታ ቢሄዱ የተሻለ ነው ብዬ ነው አድቫይስ ምሰጣቸው። እነዚህ ችግሮች ካሉባችሁ ወደ ኢትዮመኒ የባህል ሕክምና ማዕከል ብቅ ማለት ትችላላችሁ፣ ማማከር ትችላላችሁ። እንዲሁም ደግሞ የሕክምናውንም አገልግሎት ማግኘት ትችላላችሁ። አድራሻችን አዲስ አበባ፣ አለም ባንክ ሜዳ፣ መስጂዱ ጋር። ስልክ ቁጥራችንም 091136593 እንዲሁም 09821777 86 ወይም 87 ላይ ደውላችሁ ልታገኙ ትችላላችሁ።